ቅመምዬ እኔ እናንቺ ከዛሬ በኋላ አብረን ነው የምንኖረው ብዬ ተስፋ አደርጋለሁ። ቤተሰቦች እንደምትወዱት ተስፋ አደርጋለሁ። ለማንኛውም እዚህ ቤት ውስጥ ዛሬ እንግዲህ ጨረቃዎች ከመሸ ተከስተዋል ማለት ነው። ከመሸ የመቱበት ምክንያትም ይፋ አድርገዋል። ዛሬ በጣም በጣም በጣም ደስ ብሎኛል። ምኞቴም ተሳክቷል ማለት ነው እና ቤተሰብ ከዚህ በፊት ያልኳችሁ ነገር ነበር፣ ዛሬ ብሩክ እንግዲህ አሳክቶታል ማለት ነው። አንዳንዴ የምትሰጡት ሀሳብ ጊዜውን ጠብቆ እውነቱን ነው ስታገኙት እንዴት ያስደስታል ማለት ነው። እግዚአብሔርን በጣም በጣም በጣም ደስ ብሎኛል፣ እልል ብያለሁ ማለት ነው። በቃ እልል ማለት ነው። ብሩክ የምር እኔ ቃል የለኝም። ሁሌ ማመስገን ሁሌ ማመስገን ቢሆንም ግን ምንም ቃል የለኝም። ዛሬ እንግዲህ ብሩክ ሀይሜን ሰርፕራይዝ አድርጓታል። ሰርፕራይዝ ያደረገበት ምክንያት ደግሞ እጅግ በጣም ይለያል። ብሩክ የምር ትለያለህ። እናት እሙሽዬ ወልደሃለች የምሬን ማለት ነው። እና እጅግ በጣም ደስ ብሎኛል ቤተሰብ፣ በጣም በጣም እናንተም ደስ እንዳላችሁ ተስፋ አደርጋለሁ። የብዙዎቻችሁ ምኞት ነበር በዚህ መልኩ ስለሆነ ደግሞ በቃ ሁሉን ነገር ደስ በሚል ሁኔታ ነው ብሩክ ይሄን ነገር እያደረገው ማለት ነው። ሰላም ሰላም ቤተሰብ እንዴት ናችኋለሁ? ሰላማችሁ ዛ በያላችሁበት እያልኩኝ ውድ ቤተሰቦች ዛሬ ሀይሚዬ ሰርፕራይዝ ሆናለች ማለት ነው፣ እና በጣም በጣም በጣም ከሚባለው በላይ ማለት ነው። ኧረ ታዲያ ቤተሰብ ሴቶችዬ ማለት ነው፣ እና እንደው ከምንም በላይ እንደ ብሩክ ያለ አሳቢ የሰውን ደስታ የሚፈልግ ጓደኛ ወንድም አልፎም ተርፎ ፍቅረኛ ይስጣችሁ ማለት ነው። የምሬን ማለት ነው። በጣም ደስ ይላል። በጣም ማለት ነው። እንግዲህ ሀይሚና ቡራ አብረው መኖር ጀመሩ። አብረው መኖር ሲጀምሩ ደግሞ ስነ ስርዓት በአለው ትልቅ ግቢ ተከራይተው የየራሳቸው ክላስ በቃ አለ አይደለ? እረ በስማ ይሄን ነበር እኔ ያልኩት ማለት ነው። እውነት ቃል የለኝም። ሀይሚም እንግዲህ አይታችኋታልና በቃ ማለት ማመናቀቷታል። እንግዲህ አዲስ ቤት ገብተዋል ማለት ነው። በቅርቡ ደግሞ እናሳካዋለን እያለ ነው ብሩክ። ትናንትና ላይቭ ላይ ተናግሮ ነበር፣ ነገ ጸዳ ባለ ቪዲዮ በትልቅ ሰርፕራይዝ እንመጣለን ብሎ ነበርና የምር ይለያል አስባችሁታል ሀይሚን ሰርፕራይዝ ለማድረግ ሀይሚ ሌላ ቦታ ሆና ቤቱን አዘጋጅቶ ሁሉ ነገር ፎቷቸው ምኑ ምኑ ክላሷ ምኑ ምኑ አረ በስማም ትለያለህ። የመሬል ማለት ነው እግዚአብሔርን። እኔ ለብሩክ ቃል የለኝም፣ በቃ ከሚባለው በላይ ማለት ነው። ሀይሚ የምትፈልገውን ነገር ለማድረግ፣ ሀይሚ የሚያስደስታትን ነገር ለማድረግ ወደ ኋላ አይልምና ትናንት ደግሞ ላይቭ ላይ የመለሰው መልስ አስባችሁታል። በሀይሚና በብሩክ የሚናደዱትንና የሚናደዱትንና የሚበሳጩትን ያ ማለት የሁለታቸውን ደስታ የማይፈልጉትን በምን አይነት መንገድ እንደገለጽ አይታቸዋል ላይቭ ላይ ሲናገርና እንግዲህ ይሄን ሰምታችሁ እኔ እንጃ በሁለታቸው ማል ትገባላችሁ ብዬ ምንም እኔ እንትና ተስፋ አይኖረኝም ማለት ነውና፣ የመጨረሻ ነው የተናገረው። እንግዲህ ከዚያ የበለጠ ቃል ምን አለ ማለት ነውና፣ እንግዲህ ትልቅ ቤት ተከራዩ። ትልቅ የቤት ተከራይተው የራሳቸው ክላስ ያለው እንዴ ነው በቃ መሆን ያለበት። በቃ ሀይሚ እንግዲህ ከብሩክ ጋ የመኖር ፍላጎት አላት ብለዋል። ምክንያቱም ባለፈው ይኸው አንድ አልጋ ኑሮ እሱ መሬት ላይ እየተኛ እንዴት ነው ቀናቶችን አሳልፈው ነበር፣ ግን አንተ ስተድ እኔ ከፋኛል ብላለች ማለት ነው። ብዙ ቤተሰብም አብረው እንዲኖሩ ይፈልጋል። ሲኖሩ ደግሞ አለ አደለ ያው ስላልተጋቡ እንግዲህ ማለት ነው የራሳቸው ምኝት አላቸው የብሩክ ክላስ ደግሞ ትንሽ ራቅ ያለ ነው። አንድ ሰው ደግሞ በመሀላቸው አብሮ የሚኖር አለ። የእኛ መከታ ነው ተብሏል። እኔ ራሱ ጠርጥር ያለው ማለት ነው። ማን እንደሆነ እስኪ ኮመንት ላይ ያስቀምጡ። እኔም እንትን ላይ ያስቀምጥላቸዋለሁ ኮመንት ላይ ማለት ነው እና ማን እንደሆነ አብሯቸው የሚኖር የኛ መከታ ጠባቂያችን ምናምን ብለዋል፣ ብሩክ ማለት ነው። ግን ሰርፕራይዝ ነው ብሎ አልነገረንም። ዛሬ ግን እኛ የእነሱ መከታ ማን እንደሆነ ግልጽ ነው ማለት ነው። ስለዚህ ሀይሚ የምትፈልገው ሀይሚ የሚያስደስታት ሀይሚን በቃ እኔ እንጃ የሀይሚን ደስታ የሚፈልግ እኔ እኔ እንደ ብሩክ አይቻላቅም። የምሬን ማለት ነው ቅመም የምትፈልገው ነው እንግዲህ የሆነላት፣ በጣም ደስ ይላል። ቤታችሁ ያምራል፣ ሳሎኑ ያምራል። አያችሁ ግን ቤቱ እንዴት እንደሚያምር እንዴት እንደሚያምር ቪዲዮ ለመስራት እንዴት እንደሚመች ውጩ፣ ግቢውን አያችሁ ቪው እንዴት እንደ አረ በስማ አቤት አቤት! ቦራ ግን ትለያለ፣ የምሬን ማለት ነው እግዚአብሔር እኔ በቃ ምልበላችሁ አያችሁ ግን ምን አይነት ቤት እንደተከራየው፣ ጂ ፕላስ ነው። ግን ያኔ የሳሎኑን አያችሁት? የክላሳቸውም እንዳለ ሆኖ የሚያምር ነው። የሀይሚም የቡራ ማየ ነው ያምራል። ግን ደግሞ ቪው በቃ ቪዲዮ ሲሰሩ አሁን የሆነ እንዴት ነው ዘና ብለው ምናምን ነገር በዚያ ሲወጡ ሲደብራቸው ምናምን ነገር እንዴት እንደሚያምር ማለት ነው እንዴት እንደሚያምር የአዲስ አበባ ቤት ክራዩ ያን ያክል ቢሆንም ውድ ቢሆንም እየሰሩ ስለሆነ በደንብ ይኖራሉ ማለት ነው። ከዚህ ቤት ሲወጡ ደግሞ የራሳቸው ቤት ይኖራል። ፈጣሪ እስከፈቀደው ድረስ እዚህ ይኖራሉ። አቤት አቤት አቤት! እኔ እንጃ። ፈጣሪ ከክፉ ነገር ይጠብቃችሁ፣ ከሰው ዓይን ይጠብቃችሁ። ሀይሚና ብሩክ ማለት ነው። ምክንያቱም በቃ ሰሞኑን ደስ እያለን ነው። አንዳንድ ስራ በመሀል እንኳን ፕራንክን ብታደርጉ፣ ኧረ የሰሞኑ ቪዲዮ ይለያል። አያችሁ ብሩክን ብሩክ በጣም ይለያል። የምሬን ማለት ነው። ከራሷ ቤት ከተከራየችበት አይታችኋላ። ወደ ቤቱ እንኳን ሲሄድ እሷን አስደስቶ በቃ አላደለ። ዛሬ የተናገረውንም ሰምታችሁታል። እኔ ከዚህ በኋላ ቪዲዮ የምሰራው እውነተኛና ትክክለኛ ነው። ሰርፕራይስ ማድረግ የምፈልገው አያችሁ በቃ የፍቅራቸው ጉዞ ማለት ነው በትክክለኛው መንገድ የተመሰረተ ስለሆነ እውን የሆነ ነገር ነው። ሀይሚን ሰርፕራይስ ማድረግ የምፈልገው ብሏል ማለት ነው ስለዚህ ይሄን ቤት በልጅ ይባረክ ብላችሁ ኮመንት አድርጉ ብሏል። አዎ በልጅ ሊባረካል እንጂ እንዴ! ምን ማለት ከዚህ በኋላ መጋባት ነው የቀራችሁ። ሽማግሌ ለካችሁ መጋባት ነው የቀራችሁ። ቀለበት ነው አስረላታል፣ ይቀል ኪዳን ማለት ነው። ምን ይቀራል? ከቀለበት በላይ ልባቸው ከተሳሰረ ቆይቷልና። እኔ እንጃ አላቅም። የምሬን ፈጣሪ ግን ከክፉ ነገር ይጠብቃችሁ፣ ከሰው ምላስ ይጠብቃችሁ። አንደው ዛሬማ መርቋችሁ በቃ የምር የራሳቸው ቻናል ሄዳ የምታዩ ሰዎች መርቋቸው በደንብ ማለት ነው። እና በልጅ ተባረኩ፣ እንግዲህ ውለዱ ክበዱ ማለት ነው። እና በጣም በጣም ደስ ብሎኛል። እኔ አንዴም ሁለቴ ቪዲዮ ስሰራ በቃ ቡራዚያ እየተኛ ምናምን፣ ሀይሚ ደግሞ እዛ ማለት አንድ ሰው አልጋ አንድ ሰው መሬት፣ ያኔ ያክል ስለሆነ ትልቅ ግቢ ተከራይቶ ምን አለ ሁለት ክላስ ያለው ቤት ብይዝ እያልኩኝ ነበረ ቪዲዮ ስሰራ የነበርና ክላሳቸው የተለያየ ማለት ነው። ይሄው አደረገው ማለት ነው። እኔ ምኞቴ ስለ ተሳካልኝ እግዚአብሔርን፣ በጣም ደስ ብሎኛል። በጣም ማለት ነው እና በጣም ነው የምወዳቸው፣ በጣም ነው የማከብራቸው። የነሱን ደሳቸውን እንጂ ክፋቸውን ፈጣሪ አያሳየኝ። የሰው ደስታ ከሚያስደስተው አንዷ እኔ ነኝ፣ በተለይ የሀይሚና የብሩክን ደግሞ። መጨረሻውን እያሳምርላቸው መጨረሻቸውንም ያሳየኝ በጤና ቆይቶን ሁላችንም። ማለት ነው እና እንደ ዛሬ ደስ ብሎኛል። አንደኛ የሀይሚ ምትፈረው ምንም ምትለው ሴትም ስለሆነች በቃ ከዚህ በኋላ ምንም መፍራት አያስፈልግ ምፈልጋትም የምትወደው የምታፈቅረው ምርጡ ጓደኛዋ ምርጡ ፍቅረኛዋ ምርጡ ባሏ ካጠገቧለ ማለት